ሌሎች በማጋራት በተከታዮች ቁጥር እንድንበዛ ይህ የምንሰራው ፕሮግራምም ብዙ ሰዎች ጋራ መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን በሙሉ እጅግ የላቀው ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። እጅግ በጣም በርካታ ጥያቄዎች ይመጣሉ በቴሌግራም እንደዚሁም በዚሁ የዩትዩብ ሀሳብ መስጫ ክፍል ላይ ከሚመጡ ጥያቄዎች መካከል በጣም በርካታ የማንቸስተር ዩናይትድ ደጋፊዎች ክለባቸው ማንቸስተር ዩናይትድን በተመለከተ ምን ምን አዳዲስ ነገሮች እንዳሉ ጠይቀውናል። ከነዚህ የማንቸስተር ዩናይትድ የተለያዩ አዳዲስ መረጃዎች ጋር በተያያዘ መነገር ያለባቸውን በሙሉ ልንነግራችሁ ነው የመጣ ነው። እንግዲህ ማንቸስተር ዩናይትድ በዚህ የክረምት የተጫዋቾች የዝውውር መስኮት ራሳቸውን በደንብ ማጠናከር ይጠበቅባቸዋል፣ ይገደዳሉም ከሚባሉት ክለቦች መካከል አንደኛው ነው። የሚጠበቅበት በሚቀጥለው የውድድር ዓመት ላይ የበለጠ ተፎካካሪ ለመሆን የሚገደደው ደግሞ 2024/25ን እንዴት እንደጨረሰ ስለምናውቅ፣ እንደዚሁም ደግሞ የውድድር ዓመቱ የመጨረሻ ጨዋታ ከአስቶን ቪላ ጋር አድርገው ቪላን አሸንፈው አሞሪም ለደጋፊዎቹ በኦልትራፎርድ ያስተላለፈው መልእክት መጪ ጊዜ ብሩህ ነው ብሎ ነው የተናገረው። መጪ ጊዜ ብሩህ ነው፣ መጪ ጊዜ የድል ነው፣ መጭ ጊዜ የተሻለ እንደሚሆን መናገር እንችላለን ብሏል ራሱ ሩበን አሞሪም። ስለዚህ እንደነዚህ ያሉ የተገቡ ቃሎች መጠበቅ መቻል አለባቸው። አሞሪም መቼም ዝም ብሎ ከመሬት ተነስቶ የሆነ ነገር ቃል አይገባም፣ ወይም ስለ መጪው ጊዜ ብሩህነት ሊናገር አይችልም። ከክለቡ ባለቤቶች ከክለቡ ባለስልጣናት ጋራ የጋራ እቅድ ይዘው ያንን እቅድ እንደሚፈጽሙት ሲያምን፣ ይህንን ካደረግንማ የተሻለ የውድድር ዓመት በ2526 ደጋፊዎቻችን ሊጠብቁ ይችላሉ፣ እንደ ቡድንም ተሻሽለን እንቀርባለን ብሎ በማመንም ነው ከዛ ውጪ በውድድር ዓመት ቱ ህዳር አካባቢ ነው ማንችስተር ዩናይትድን የተቀላቀለው፣ የጊዜ ጥረት ነበረ። ተጫዋቾቹ ለሀሳቡ አዲስ ናቸው። ይህንን አዲስ ሀሳብ ተጫዋቾቹን በደንብ ለማዘጋጀት ጊዜ አልነበረኝም የሚሉት ምክንያቶች አሁን አይሰሩም። ምክንያቱም የፕሪሲዝን ጊዜ ይኖራል። የሚቆዩ ተጫዋቾች ይቆያሉ፣ አዳዲስ ተጫዋቾች ይጨመራሉ። ከነባሮቹም ጋር ይሁን ከአዳዲሶቹ ጋራ የመዘጋጃ ጊዜ ይኖረዋል። ነባሮቹን በእሱ ሀሳብ ያዘጋጃቸዋል። አዳዲሶቹ ተጫዋቾች ደግሞ ለእሱ ሀሳብ የሚስማሙት ተመርጠው ነው ማንች ማንቸስተር ዩናይትድን እንዲቀላቀሉ የሚደረገው ስለዚህ ነገሮች ቀላል እንዲሆኑ ይጠበቃል ማለት ነው። ስለዚህ ነው ማንቸስተር ዩናይትድ ትልቅ ተሳትፎ እንዲያደርግ ይጠበቃል እንደዚሁም ደግሞ ይገደዳል ብለን ማለታችን። ግን ታዲያ ይሄ የሚጠበቅበት ነገር እንዲሁም የሚገደድበት የዝውውር ተሳትፎ ቢኖርም ያለበትን ሌላኛውን እውነት ደግሞ መርሳት አንችልም። ማንቸስተር ዩናይትድ የፋይናንስ ሊሚቴሽን አለበት፣ እንደ ልቡ ማውጣት አይችልም። ወጪውን በጥንቃቄ መምራት አለበት። ወጪውን በጥንቃቄ ለመምራት የሚገደደው ማንቸስተር ዩናይትድ የወጪ አካሄዱን በጠበቀ ወይም ስርዓቱን ፒኤስአር የሚባለውን ስርዓት በማያፈርስ ከእሱ ጋር በማያጣለው መንገድ ማከናወን አለበት። በዛ አንጻር ነው ማንቸስተር ዩናይትድ ዘንድሮ የክረምት የተጫዋቾች የዝውውር ተሳትፎን ያደርጋል ተብሎ የሚጠበቀው። ታዲያ በዚህ ሁኔታውን ውስጥ ቢሆን ማንቸስተር ዩናይትድ ለዝውውር ከሚያስባቸው ወይም ራሴን ማጠናከር አሉብኝ ከሚላቸው ቦታዎች መካከል አንደኛው የፊት መስመሩን ማጠናከር ነው። ከዛ ውጭ ግን ከኦናና ጋር ልቀጥል ወይስ ኦናናና አሰናብቻ አዲስ ግብ ጠባቂ ላምጣ ወይም ኦናናን የሚፎካከርና ኦናና ሲሳሳት ጫና ውስጥ ሲገባ ስህተት ጫና ውስጥ ሲከተው የማስገባው ብዙም የማያጎድል ኦናና የሚሰራውን ስህተት የሚደግም አይደለም። የኦናናን ስህተት ተጠቅሞ ዋናነትን መውሰድ የሚያስችል አቅም ያለው ግብ ጠባቂ ማንቸስተር ዩናይትድ ይፈልጋል። በሌሎች የመጫወቻ ቦታዎች ላይ ለምሳሌ መሀል ክፍሉ ላይ ተጫዋቾችን ማሰብ አለበት። እንዲህ እንዲህ እያልን ማንቸስተር ዩናይትድና ሞሪም ለ2526 የውድድር ዓመት ራሳቸውን በቻሉት መጠን ግን በጥንቃቄ ማጠናከር ይጠበቅባቸዋል ነው። ይህንን እንያዝ እንደመነሻ። ይህንን ከያዝን በኋላ እስካሁን የተደረጉትን ጥረቶች እናውቃለን። በአብዛኛው አጥቂ ተጫዋቾችን ለማስፈረም ወይም የማንቸስተር ዩናይትድን የማጥቃት አቅም ከፍ ለማድረግ እነ ማቲያስ ኩና እነ ብሪያን ኤምቤሞ አይነት ተጫዋቾች ታርጌት ተደርገዋል። ማቲያስ ኩና ገቢ ሆኗል። ብሪያን ኤምቤሞ ደግሞ ገና ሂደት ላይ ነው ያለው። አሁንም ድረስ ይህንን ተጫዋች የራሳቸው ለማድረግ ሰፊ ድል እንዳላቸው የሚያምኑ የማንቸስተር ዩናይትድ ደጋፊዎች አሉ። ልጁም ደግሞ በፕሪሚየር ሊግ ራሱን በደንብ ያሳየ ሀያ ጎል አግብቷል ከሚለው ውጪ በሌሎች መለኪያዎችና መመዘኛዎች ኤምቤሞ የእውነት ለመናገር ለማንቸስተር ዩናይትድ የሚጫወትበት ዝውውር ቢፈጸም ማንቸስተር ዩናይትድን በደንብ ሊጠቀም የሚችልበት አቅም አለው። ምክንያቱም ሰውየው ፔስ እፈልጋለሁ ይላል፣ ፔስ አለው። ኤምቤሞ በማጥቃት እንቅስቃሴው ላይ ጎል ማስቆጠር አቅማቸው ከነ ራስ መሰይሉን ከነ ጆሹ ዚርክዚ ከፍ ያለ መሆን አለባቸው ብሎ ያምናል። የኤምቤሞ ቁጥር በሶስት ተጫዋቾች ብቻ የሚበለጥ ነው፣ በመሀመድ ሳላ፣ በአሌክሳንድር አይዛክ ና በሃላንድ። ስለዚህ ይህን ልጅ ወደ ኦልድ ትራፎርድ መውሰድ ማለት የማንቸስተር ዩናይትድን ያጥቂ ክፍል ውስጥ ማድረግ ነው። ምንም ጥያቄ የለው፣ ማሻሻል ነው የሚሆነው አሁን እዚህ ላይ የተሰማው ትልቁ ወሬ አንደኛ፣ ለእንደዚህ ያለ በሁለት ወይም በሶስት ትልልቅ ክለቦች መፈለግ እንግዳ ስሜት አለኝ ብሏል ስንላችሁ አልነበረ። ቅድም ዛሬ ከሰዓት በኋላ ግን ከተሰሙት ወሬዎች መካከል አንደኛው ይሄም፣ ኤምቤሞም ካሜሮናዊ ነው፣ ማንቸስተር ዩናይትድ ግብ ጠባቂውም ካሜሮናዊ ነው። ስለዚህ አንድሬ ኦናና ኤምቤሞ ወደ ማንቸስተር ዩናይትድ እንዲመጣ ለማድረግ ወይም የማንቸስተር ዩናይትድ ተጫዋች እንዲሆን ለማድረግ ከፍተኛ የሚባለውን የማግባባት ስራ እየሰራ እንደሆነ ተነገረ። ዛሬ እየነገርኩት ነው ለማንቸስተር ዩናይትድ መጫወት ማለት ምን ማለት እንደሆነ ማንቸስተር ዩናይትድን ቢመረጥ በምን በምን ደስተኛ ሊሆን እንደሚችል ይሄ ከታሪክ አንጻር ከታላቅነት አንጻር የማንቸስተር ዩናይትድ ተጫዋች መሆን በጣም ትልቅ ነገር መሆኑን እያሳመነው ነው። እውነት ለመናገር አሁን ቶተንሃም እና ቶማስ ፍራንክ አንድ ላይ ሆነው ኤምቤሞን ለእኛ ሁን ሲሉት ትንሽ ሀሳቡ ተከፈለ ተባለ እንጂ፣ ሀሳቡ ተከፈለም ከተባለ በኋላ ግን ልጁ ስቲል ለማንቸስተር ዩናይትድ መጫወትን ያስቀድማል። ለማንቸስተር ዩናይትድ መጫወትን ይመርጣል። ጥያቄ የሚሆነው ማንቸስተር ዩናይትድ ለብሬንትፎርድ የሚከፍለው ክፍያ የብሬንትፎርድን ስምምነት የሚያስገኝለት ነው ወይስ አይደለም የሚለው ነው። እዚህ ላይ ነው እንጂ እርግጠኛ መሆን የሚያቅተን፣ ኤምቤሞ ሁለቱም ቶተናምም ማንቸስተር ዩናይትድም እኩል አማውንት አቅርበው የሁለቱንም ተቀብያለሁ አንተ የፈለግከውን ምረጥ ቢባል በእኔ እምነት ማን ዩናይትድን የሚመርጥ ነው ሚመስለኝ በተደጋጋሚ ያንን ስሜት ያንን ፍላጎት ከማሳየቱ አንጻር። እዚህ ላይ ግን የኦናና የማሳመን ጥረት ሲጨመርበት ፕራክቲካሊ ለማንቸስተር ዩናይትድ መጫወት ምን ማለት እንደሆነ ስለሚያውቅ በአገር ልጅነት ናና የቡድን ጓደኛ ሁነኝ ብሎ ሲነግረው ስለ ማንቸስተር ዩናይትድ አንዱ ለሶስት ብሎ የሚያስቀምጣቸው ነገሮች ይኖራሉ። በማንቸስተር ዩናይትድ ቤት ውስጥ የሚታቀዱ ነገሮችን በሙሉ ይዘረዝርለታል። ማንቸስተር ዩናይትድን መልሶ ታላቅ ለማድረግ የታሰበውን ሀሳብ፣ የሚካሄድበትን መንገድ፣ ፕሮጀክቶቹን በሙሉ ሊነግረውና ሊያሳምነው ይችላል። ነው እና ኦናና የኤምቤሞን ዝውውር ወደ ማንቸስተር ዩናይትድ ያዘነበለ እንዲሆን ወይም የማንቸስተር ዩናይትድ ተጫዋች እንዲሆን ለማግባባት የበኩሉን ጥረት እያደረገ ነው። እመነኝ ብሎ እያስረዳው ነው የሚል ነው። አሁን የዚህ ተጫዋች ማንቸስተር ዩናይትድን መቀላቀል ምን ያህል ይጠቅማል የሚለውን ከዚህ በፊት በደንብ በደንብ አድርገን ለማስረዳት ሞክረናል። በጣም ትልቅ ጥቅም ያለው በፕሪሚየር ሊጉ ሀያ ጎል ከማግባት በተጨማሪ ለምሳሌ ዲስታንስ ከቨር የሚያደርገው ሲወጣ እኮ አንደኛ ነው በፕሪሚየር ሊጉ ይ በጣም የሚገርም ነው። እንትና አሞሪም አንድ ከሚፈልገው ነገር እኮ እሱ ነው። በጣም ተሯሩጦ መጫወት የሚፈልግ ፔስ ዋይዝም ወይም ከፍጥነት አንጻርም ስንመለከተው በጣም ፈጣን ከሚባሉ ተጫዋቾች ነው። ጎል ስኮሪንግ ኤቢሊቲ በጣም ጥሩ ነው። ኳስ ማሻገር ላይ በጣም ጥሩ ነው። እንደዚህ ያሉ ኤክስፔክትድ እንትኖ ሾቶች እንደዚሁም ደግሞ ኤክስፔክትድ ክሮሶች እነዚህ እነዚህ የሚባሉትን ነገሮች በሙሉ ብንወስድ የዚህ ልጅ ቁጥሮች በቃ የመጨረሻ ደካማ የሚባለው ቁጥሩ ኮከብ ግብ አግቢነት ላይ ያለው ቁጥር ነው። አራተኛ ነው። ከዛ ውጭ በሁለት መስፈሪያዎች አንዳንደኛ ነው። በሌሎች ሁለት መስፈሪያዎች ደግሞ ሶስት ሶስተኛ ነው። ስለዚህ የፕሪሚየር ሊጉ እሱ በሚጫወትበት ቦታ ላይ አንድን ተጫዋች ለመመዘን ለመለካት በተቀመጡት ሜትሪኮች፣ መለኪያዎች ይሄ ልጅ ቁጥሮቹ ወይም ደረጃው ልኩ በፕሪሚየር ሊጉ አንደኛ፣ አንደኛ፣ ሶስተኛ፣ ሶስተኛ እና አራተኛ ነው። ይሄ ልጅ ለየትኛውን ቡድን ያውን በፕሪምየር ሊጉ ያለውን የመጫወት ልምድ ከግምት ውስጥ አስገብተን በጣም ይጠቅማል ነው። ስለዚህ በማንቸስተር ዩናይትድ እና በቶተንሃም መካከል የሚኖረው ልዩነት በመመረጥ ከሆነ የሚፈጠረው ማንቸስተር ዩናይትድ ይህንን ልጁን የማስፈረም ጥረት ሊያሳካ ይችላል። ለብሬንትፎርድ በሚያቀርቡት ዋጋ የሚመዘኑ ከሆነ ግን ነገሮች ወደ ቶተንሃም ሊያደሉ ይችላሉ። ብሬንትፎርድ ይሄ ልጅ ከ ስልሳ ሚሊዮን ፓውንድ በላይ ያወጣል ብሎ ዋጋ ስለተመነ ማለት ነው። ይሄ ማን ዩናይትድ ወሬ ቁጥር አንድ ነው። ሁለተኛው የማንቸስተር ዩናይትድ ነገር፣ የማንቸስተር ዩናይትድ ደጋፊዎች ሊረዱት ይገባል ብዬ ማስበው እኔ ማንቸስተር ዩናይትድ እስካሁን ድረስ ኤምቤሞ ብሎ ሲነሳ ወይም ጋዮኮሬሽ ብሎ ሲነሳ ወይም ደግሞ ማቴስኩና ብሎ በሚነሳበት ሰዓት ላይ እጁ ላይ ባሉት ሪሶርሶች ነው እየተንቀሳቀሰ ያለው ግን ከተወሰነ ጊዜ በፊት ምንድን ነበር ስንል የነበረው? ማንቸስተር ዩናይትድ ከመግዛት በፊት መሸጥ አለበት። የዋሳቸውን ተጫዋቾች ሸጦ ምን ያህል ገንዘብ ጄኔሬት እንደሚያደርግ፣ ምን ያህል ገንዘብ እንደሚሰራ ማወቅ አለበት። ስለዚህ ከግዢ በፊት ሽያጭ፣ በሽያጭ የተገኘውን የገንዘብ መጠን አውቆ ለየትኞቹ ተጫዋቾች ምን ያህል ኢንቨስት ላድርግ ወደሚለው መወሰን መቻል አለበት ነው አሁን የሚሸጡ ተጫዋቾችን ስንዘረዝር ወይም የመሸጥ ዕድላቸው ሰፊ ነው የሚባሉ ተጫዋቾችን ስንዘረዝር ራሽፎርድ አለ፣ አሌሃንድሮ ጋርናቾ አለ፣ አንቶኒ፣ ጄደን ሳንቾ እያለን የምንዘረዝራቸው ተጫዋቾች አሉና ራስመስ ሆይሉን አይነት ተጫዋቾች። እነዚህ ተጫዋቾች ከማንቸስተር ዩናይትድ በምን ያህል ገንዘብ ይወጣሉ? ስለዚህ እነሱ የወጡበት ገንዘብ ከታወቀ በኋላ ኦኬ፣ ማንቸስተር ዩናይትድ አሁን ከተጫዋቾች ሽያጭ ለምሳሌ እንበልና 180 ሚሊዮን ፓውንድ መሰብሰብ ከቻለ ከነዚህ ተጫዋቾች ሽያጭ 180 ሚሊዮን ፓውንዱን የት ላይ ላውለው ወደሚል ይመጣል። ከሽያጭ የተገኘውን ገንዘብ መልሶ በተጫዋቾች ግዢ ላይ ሪኢንቨስት እንዲያደርገው ነው ማንቸስተር ዩናይትድ የሚጠበቀው። አሁን ግን የዚህን የማቲያስ ኩናን ዝውውር በ62.5 ሚሊዮን ፓውንድ ሲጨርስ ከመሸጡ በፊት ነው። የኤምቤሞን ዝውውር ልጨርስ ቢል ዋጋ እየተነጋገረ ያለው ከመሸጡ በፊት ነው። ይሄ ማንቸስተር ዩናይትድ መጀመሪያ ከሰጋ ነው በላይ የተሻለ አቅም ላይ ነው እንዴ ያለው? ብለን እንድናስብ ያደርጋል ማለት ነው። እጁ ላይ ገንዘብ ሳይገባ ከሌላ ምንጭ ከሌላ ሶርስ ገንዘብ ማውጣት የሚችልበት እውነት ላይ ነው ያለው ማንቸስተር ዩናይትድ የሚለው ሊሰመርበት ይገባል። ግን ማንቸስተር ዩናይትድን በተመለከተ የወጡት ሁለት መረጃዎችን ስናነሳ አንደኛው በነገራችን ላይ አርሰናልም ተስፋ ቆርጧል ብለናል፣ በጋዮ ኮሬሽ ዝውውር ላይ ማንቸስተር ዩናይትድም ልጁን አልፈልግም ብሏል። ልጁ ማንች ዩናይትድን አልፈልግም ብሏል። ስለዚህ ጋዮ ኮረሽ፣ ዛሬ ከሰዓት በኋላ የተነገረ ነገር ወደ ዩቬንቱስ አጥቂነት የሚሄድ ድሉ በጣም ሰፊ ነው ተብሎ ነው። ስለዚህ ዩቬንቱስ ይህንን ልጅ ያገኛል ወይም አገኛለሁ ብሎ ያስባል። ይሄንን ልጅ የሚያገኝ ከሆነ ደግሞ የተወሰኑ የፊት መስመር ተጫዋቾቹን እንዲወጡ ያደርጋል። ከኔ ጋ ሆነው አልሆነላቸውም ያላቸው ተጫዋቾች አሉ። ለምሳሌ አንደኛው ዱሳን ቭላሆቪች ነው። ስለዚህ ጋዮ ኮረሽን የሚያገኝ ከሆነ ቭላሆቪችን ያሰናብታል። ከዛ በተጨማሪ ደግሞ ሌሎች ተጫዋቾች አሉ። ለምሳሌ ምንም ነገር ይሁን ምን ዩቬንቱስ ራንዳል ኮሎ ሙዋኒን ቆይታ በዩቬንቱስ ቤት ውስጥ እንዲቀጥል ይፈልጋል። እንደውም በዚህ ተጫዋች ዙሪያ ከፓሪሰን ጀርማ ጋር መነጋገር ይፈልጋል ነው የተባለው። አሁን ጋዮ ኮሬሽ ወደ ዩቬንቱስ ተጫዋችነት የመቀየር እድሉ ሰፊ ነው ብሎ ዛሬ ከሰዓት እየነገረን ያለው እስከ ኢታሊያ ነው። ስለዚህ መጀመሪያ ማንቸስተር ዩናይትድ የተባለ ውድቅ ተደረገ፣ አርሰናል ተባለ፣ ተስፋ ቆርጫለሁ አለ ተስፋ ቆርጦ ነበር የተባለው። ዩቬንቱስ ደግሞ አሁን መሪ ሆኖ ቁጭ አለ። ይሄ የሚያሳያችሁ አድማጮቻችን ምን ያህል የዝውውር የክብር ሂደት በባህሪው ተለዋዋጭ እንደሆነ ነው። ጠፋ ቀረ፣ ተስፋ አስቆራጭ ነው የተባለው ነገር መልሶ እንዴት ተስፋ ሊዘራ እንደሚችል ነው። ስለዚህ ዩቬንቱስ ዛሬ በጋዮኮሬሽ ዝውውር ላይ መሪ ነው። የዚህ የዩቬንቱስ ጋዮኮሬሽን የመውሰድ መሪነት ቭላሆቪችን ወደ ገበያ ያወጣዋል። እንደዚሁም ደግሞ የናፖሊዮን ቪክቶር ኦስምሄንን እነ ማንቸስተር ዩናይትድ የበለጠ እንዲያስቡበት ያደርጋል። ተወደደም ተጠላ ምንም ተባለ ምን፣ ግን ማንቸስተር ዩናይትድ አንድ ቪክቶር ኦስሜንን ካልሆነ፣ የሊሉን የፊት መስመር ተጫዋች ጆናታን ዴቪድን ካልሆነ ደግሞ የአይንትራክት ፍራንክፈርቱን ሁጎ ኤኪቴኬን፣ እነዚህን ተጫዋቾች የራሱ ለማድረግ ይሰራል። ግን በማንቸስተር ዩናይትድ ቤት ውስጥ ያለው እቅድ አጥቂ ክፍላችንን ከማጠናከራችን በፊት ሌሎቹ ጉዳዮች ላይ ትኩረት አናደርግም የሚል ነው። መጀመሪያ የአጥቂውን ክፍል አሞሪን በሚፈልገው መንገድ እናጠናክርለት። የማቲያስ ኩና ተሳክቷል። የኤምቤሞስ ከኤምቤሞ በኋላ የጎል አስቆጣሪው ተጫዋቾች እነዚህ ኤምቤሞ እና ማቲያስ ኩና አስር ቁጥር ቦታ ላይ የሚጫወቱ ናቸው። ከእነሱ ፊት የሚቆመውና ብዙውን ጎል እንዲያስቆጥር ኃላፊነት ሊሰጠው የሚገባው አጥቂ ማን ይሁን፣ በምን ያህል ገንዘብ የማንቸስተር ዩናይትድ ተጫዋች እናድርገው የሚለውን ሰርተን እንጨርስ። ይሄንን ሰርተን ከጨረስን በኋላ ኦናና ይቆይ ይሄድ የሚለውን ጉዳይ ሌሎቹ ቦታዎች ላይ ወደ ዝርዝር ስራ ደግሞ መልሰን እንገባለን። ስለዚህ አድምተን መስራት የምንፈልገው የአጥቂውን ክፍል ነው። እሱን ቦልስተር እናድርግ፣ እሱን መጀመሪያ እናፋፋው፣ የበለጠ ውጤታማ መስመር ይሁንልን፣ አጥቂው ክፍል የሚል ነገር አላቸው። ይሄ ከሆነ በኋላ የአንድሬ ኦናና ነገር የሚወሰን ይሆናል። እንግዲህ አንድሬ ኦናና በጣም የቅርብ ከሚባሉ ሰዎች ተሰማ የተባለው መረጃ እንደሚገልጸው ከሆነ ከማንቸስተር ዩናይትድ ጋር ላይለያይ ይችላል። እንደውም ዛሬ ከወጡት መረጃዎች መካከል አንደኛው የኢኒዮስ ሰዎች በ120 ሺህ ፓውንድ በሳምንት በሚከፈለው አንድሬ ኦናና ላይ የአቋም ለውጥ ማድረጋቸው፣ ይሄ ልጅ ቆይ ይውጣ አይነት ይሄ መወላወል የሚመስል ወይም ለመወሰን ግራ መጋባት የሚመስል ነገር ነበራቸው። ግን በ2025/26 የውድድር ዓመትም ከአንድሬ ኦናና ጋር የመቀጠል አቋም ይዘዋል። ነው እንግዲህ አንድሬ ኦናና በማንቸስተር ዩናይትድ ቤት ውስጥ በምን ያህል ገንዘብ እንደተቀላቀለው ሁላችንም የምናስታውሰው ነው። ይህንን ተጫዋች ለማስፈረም ማንቸስተር ዩናይትድ ለኢንተር ሚላን የከፈለው 47 ሚሊዮን ፓውንድ ነው። ኦናና በማንቸስተር ዩናይትድ ማሊያ ጥሩ ያደረጋቸው ጨዋታዎች አሉ፣ የሰራቸው ስህተቶች አሉ። ለምሳሌ ከነዚህ ስህተቶቹ መካከል የዩሮፓ ሊግ የዋንጫ ጨዋታ ላይ ማንቸስተር ዩናይትድ ላይ የተቆጠረው የቶተንሃም ጎል አንድሬ ኦናና መያዝ የማይችለው ነበረ ወይ? በጣም ወሳኝ በሚባሉ ጨዋታዎች ላይ የሰራቸው ሌሎች ስህተቶችስ ይህንን ልጅ ይዞ መቀጠል ይሻላል ወይስ አዲስ ግብ ጠባቂ የሚለው ነገር ነበረ እና ይሄ አሁን መልክ እየያዘ እንደመጣና አንድሬ ኦናናን በማን ዩናይትድ ማቆየት ባይሆን ለማንቸስተር ዩናይትድ ሌላ የመጀመሪያ ተሰላፊ ሊሆን የሚችል አቅም ያለው ግብ ጠባቂን መፈለግ ይገባናል ነው። ለዚህ ደግሞ እየታሰበ ያለው የኤሚሊያኖ ማርቲኔዝ ጉዳይ ነው። ማርቲኔዝ እድሜው ሰላሳ ሁለት ነው። የዓለም ዋንጫን ከአርጀንቲና ጋር ያሸነፈ፣ የእውነት ለመናገር በፕሪሚየር ሊጉ አሉ ከሚባሉ ጥሩ ግብ ጠባቂዎች መካከል አንደኛው ነው። ኤሚሊያኖ ማርቲኔዝ ይህንን ግብ ጠባቂ ወደ ማንቸስተር ዩናይትድ መውሰድ ይፈልጋል ነው። ከአርጀንቲና የወጣ አንድ መረጃ አብሮ በዚህ በማንቸስተር ኢቭኒንግ ኒውስ ላይ ተያይዟል። ራሱ ማርቲኔዝ አለ የተባለው ነገር ነው። በአርጀንቲና ሚዲያዎች ላይ የተገለጸው እኔ ቁጭ ብዬ የምጠብቀው ያው ከአስቶን ቪላ ጋር የለውም ውል ቁጭ ብዬ የምጠብቀው ከማንቸስተር ዩናይትድ ስልክ ይደወልልኝ እንደሆነ ነው። የማንቸስተር ዩናይትድን የስልክ ጥሪ እየጠበቅኩ ነው ብሎ ነው የሚያምነው። ዌይቲንግ ፎር ዩናይትድ ስኮል ነው የሚለውሱ ስለዚህ የዩናይትድን ጥሪ ነው እየጠበቅኩ ያለሁት። ከዩናይትድ ተደውሎ እንፈልጋለን፣ በዚህ ጉዳይ ላይ እንደዚህ እናድርግ፣ ያንተን ዙጉር ለማጠናቀቅ ምን እናድረግ ብሎ ማንቸስተር ዩናይትዶች የሆነ ነገር እንዲጀምሩለት እየጠበቀ ነው ተብሏል። ስለዚህ ይሄ ግብ ጠባቂ እውነት ማንቸስተር ዩናይትድ ጥረት አድርጎ ወደ ኦልትራ ፎርድ የሚወስደው ከሆነ አንድሬ ኦናናም ኤሚሊያኖ ማርቲኔዝም አንድ ላይ የማንቸስተር ዩናይትድ ግብ ጠባቂ እንዲሆኑ ማድረግ ይቻላል ተብሎ ነው የሚታመነው። ግን በማንቸስተር ዩናይትድ ቤት ውስጥ እንደ ቅድ የተያዘው የኦናና መቆየት አለመቆየት የማርቲኔዝ መፈረም አለመፈረም የሚነሳው መጀመሪያ አጥቂ ክፍልን በደንብ ላጠናከር አሁን ሙሉ በሙሉ ባለ በሌለ አቅማችን የምንሰራ ወይም የምናደርገው የአጥቂውን ክፍል የማጠናከር ስራ ነው ብለው በአቋም ደረጃ ይዘውታል ለማለት ነው። ስለዚህ ማንቸስተር ዩናይትድን በተመለከተ ስለ ግብ ጠባቂው፣ ስለ አጥቂው ክፍል፣ ስለ ማንቸስተር ዩናይትድ የዝውውር ተሳትፎ በጥንቃቄ የታጀበ በብልሃት የተሞላ አካሄድ፣ እንደዚሁም ደግሞ ኤምቤሞ አሁንም የማንቸስተር ዩናይትድ ተጫዋች የመሆን እድሉ ሰፊ ስለ መሆኑ አንስተናል። ሌሎች እንድናብራራቸው የምትፈልጓቸው ጉዳዮች ካሉ መለስ ብለን ደግሞ ይዘን እንመጣለን። በያላችሁበት አሁንም ሰላም ለእናንተ ይሁን። ኢትዮጵያ ለዘለ ዓለም ትኖር።